ኦርቶዶክስ ተሳደብ ትሉኛል። አልሳደብም። ማን ማን ኦርቶዶክስ ተሳደብ? አልሳደብም ኦኬ፣ እንዳታደርጉት ማነው? ኦርቶዶክስ ተሳደበ ያለህ? አልሳደብም እየተናገርኩ ነው። በቃ ማነው? ኦርቶዶክስ ተሳደበ ያለህ? እኔ አልሳደብም፣ ጨዋነቴን እያሰብ ነው። ማነው? ኦርቶዶክስ ስደብ ያለህ? ማን ጫዋደን በሚሸጥ ልጅ ነኝ፣ ሐሳቤ ማን ነው ኦርቶዶክስ? አንዴ በእናትህ ተከድል ስጠኝ አንዴ። ጨዋ ነው ኦርቶዶክስ፣ አይሳደብም። አሌክስ አይደለ ከአዲስ አበባ ናዝሬት፣ ከናዝሬት ድሬዳዋ ባቡር ጣቢያ የጨዋ ስራ ትሰራለህ? ሌባ፣ ጭበርባሪ

አረ፣ ሜርሲዬ ስሚኝ፣ በጌታ በጌታ ስሚኝ፣ እንደሱ አይደለም። ዛሬ እንኳን የተናገረውን ነገር ልንገር፣ ይሄ ወንበዴ ነው። ወንበዴ ፓስተር ምንድን ነው ያለው? እዚህ ፕላትፎርም ላይ ተሳዳቢ ብቻ ስላለ ስላሴን የሚያስተምር ስለሌለ መዝሙረ ያሬድ እንዲያስተምር ጠይቀዋለሁ ያለ ወንበዴ ነው። ይሄ ወንበዴ ፓስተር ከሆነ እሱ ነው ስለ ስላሴ የሚያስተምረን እንጂ የኦርቶዶክስ ዲያቆን አምጥቶ እኛን ስላሴ ያስተምረንም? ቤተ ክርስቲያን አለን። ቤተክርስቲያናችን፣ ክርስቲያናችን ስለ ስላሴ ታስተምረናለች። አስተምረን ብለው የጠየቁት የእሱ ምዕመናኖች ከሆኑ እሱ ቤት ወስዶ ነው መዝሙረ ያሬድ እንዲያስተምር ማድረግ ያለበት። ዛሬ ትልቅ ፖለቲካ ነው የሰራው ትልቅ ፖለቲካ መሆንን ጠልተው ለመምሰል ሲታገሉ ማየት እጅግ በጣም አስገራሚ ነው። ተሃድሶዎች ናቸው ማህበረ አሁ ይባላሉ እና የተሃድሶ አንዱ ቅርንጫፍ ነው። ብዙ አይነት ተሃድሶ አለ በነገራችን ላይ እና ቅዳሴን እየቀደሱ መሆኑ ነው። አረጀች ሰዓትች ያላችኋትን ቤተክርስቲያን መልሳችሁ ደግሞ እንደ መዥገር ተጣብቃችሁ አልለቀቅ ስትሉ የምር ትምህርት እንደሌላችሁ እንደሚያሳይባችሁ አጣቁ። ለምሳሌ ሰሞኑን በነበረ አንድ ውይይት ላይ ቴዲ ቤት ጥያቄ ጠይቀናቸው ነበር። ስለ እምነታቸው አንድ ነገር ማቅረብ አልቻሉም። አንድ የእምነት መግለጫ የላቸውም። አንድም የሚናገሩለት ትምህርት የላቸው። ትምህርታቸው ሁልጊዜም ኦርቶዶክስን መቃወም ነው። እኔ የትኛውም ተሃድሶ ሁለት ደቂቃ ስለ ራሱ ትምህርት ካወራ እኔ ይቀጣለሁ። ሁለት ደቂቃ ማውራት አይችልም፣ አይችልም ኦርቶዶክስ ካላለ በፍጹም አይችልም። እና ያሳዝኑኛል፣ እውነት ለመናገር አንዳንዶቹ በዕድሜም ገፍተዋል ምናምን እና ይሄ መቃወም እንትን ሆኖባቸዋል፣ በሽታ ሆኖባቸዋል። እና ልንጸልላቸው ይገባል። የምር በጣም ያሳዝናሉ። እኔ እፈራለሁ ብዙ ሰው ነገ ወደ ዓለም እንዳይገባ፣ እኔ እፈራለሁ ብዙ ሰው ነገ ወደ ሌላ ሃይማኖት ሃይማኖቱ እንዳይቀየር። ፕሮቴስታንት ቶሎ ነው ኮራፕት ያደረገው፣ ቶሎ ነው ፌል ያደረገው ፕሮቴስታንት ሃይማኖት ላይ ጥያቄ እየተነሳ ነው። ሰው ባዶነት እየተሰማው ነው ወገኖቼ። የምንሰማው የምናየው ነገር ቲክቶኩ፣ ፌስቡኩ ሁሉ ነገሩ ደስ አይልም። ፕሮቴስታንት ዓለም በጣም ነው በፍጥነት ነው ኮራፕት ያደረገው እንደ ሲስተም፣ ሲስተሙ ተጎድቷል። ኦኬ ወንድማችን እንደሰማችሁት ምን እያለ ነው ፕሮቴስታንቲዝም ላይ ሲስተሙ እንደ ሲስተም ተጎድቷል፣ እየተንገጫገጨ ነው። እንደው ምን ይፈራሉ አሉ ፕሮቴስታንቶች ወደ ዓለም እንዳይሄዱ ወደ ሌላ ሃይማኖት እንዳይቀይሩ ሃይማኖታቸው እንዳይቀይሩ አረ እኔ ስፈራለሁ። ፕሮቴስታንቲዝም ላይ ጥያቄ እየተነሳ ነው እና ሰውም ባዶነት እየተሰማው ነው። እና የምንሰማው ነገር አሉ ቲክቶኩ ላይም ፌስቡኩ ላይም ምንም ደስ አይልም አሉ። እና ለዚህ ንግግራቸው ማሳያ የሚሆን ነገር ሰሞኑን ቲክቶክ ላይ የተከሰተ ነው። ይህም ምንድነው? እዚህ ሚዲያው ላይ ያሉ እንግዲህ አፖሎጂስት ነን አቃቤ እምነት የፕሮቴስታንቲዝም መምህራን ነን ብሎ የተቀመጡ ወንድሞች ምንም ሊያደርጉ አይችሉ፣ እንደ እግዚአብሔር ቃል ምንም ማድረግ ስለማይችሉ ተማሪዎቻቸው እንደ አቅሚቲ አንዳንድ ነገሮች ለማድረግ እየሞከሩ ነው። ለማድረግ እየሞከሩ ያሉት ደግሞ ምን ቢሆን ጥሩ ነው? ክርስቲያኖች ቤት የእግዚአብሔርን ቃል ስናስተምር በፕሮቴስታንቱና በክርስትናው መካከል ያለውን ነገር እያነጻጸርን ለማሳየት ስንሞክር ምን ያደረጋሉ? ይገቡና እንደው ጥያቄ ያላቸው አስመሰለው ይገቡና ከገቡ በኋላ የፕሮቴስታንት መዝሙር ይከፍታሉ። ለመረበሽ ረብሾ ለማስወጣት ማለት ነው እንዳታስወጧቸው ደግሞ ምን ያደርጋሉ? ዳታውን ዘግተውት ምናምን ይሰወራሉ። ማለት ገስት ላይ ከገቡ በኋላ መጥፋት ይቻላል። ስለዚያ ምንም ማድረግ አትችሉም እናንተ። እነሱ የሚከፍቱት ግን ይሰማል እና እንደዛ በጥጦ ለመውጣት ይሞክራሉ። ያላቸው የመጨረሻው አማራጭ እንግዲህ ተማሪዎቹ ያመጡት ሀሳብ ይመስለኛል እና መምህራኖቻቸው እዚህ ቲክቶክ ላይ ያሉ የፖስታንቲዝም መምህራን ደግሞ ያላቸው አማራጭ ምንድን ነው እነሱም የእነዚህ ተማሪዎቻቸውን እንግዲህ እንዲያደረጉትን ቪዲዮ እያመጡ ሼር ማድረግ ሆነ ስራቸው። የመጨረሻው አታክ የሚያደረጋቸው ነገር ይሄ ብቻ ሆነ። እስኪ ላሰማችሁ። ለምሳሌ እንደዚህ ያደረጉትን አንድ ወንድማችን ቴዎድሮስ ደመላሽ የሚባል አንድ ወንድም አለ። በጣም ቤርሳንን አታክ ለማድረግ የሚሞክር ልጅ ነው እና ለምሳሌ እሱ እንደዚህ ነገር ለቀቀ። ተመልከቱ። እንግዲህ አሁን ይሄ መዝሙር ያሬድ ይባላል። ይህ ወንድማችን ነው ምናልባት የማታውቁት ካላችሁ እና እነሱ ላይብ ላይ ቁጭ ብለው እየተማማሩ መሀል ላይ ገብተው ጥያቄ ያላቸው ምናምን እያስመሰሉ እየገቡ እንዲረብሻሉ አውከው እንደው በቃ እናንተ ጋር አይደረግም። በእነሱ ጋር ያጡትን እኛ ጋርም ለማምጣት ማለት ነው እና እንዲያደረጉትን ብልግና የፕሮቴስታንቲዝም ብልግናን መምህራኖቻቸው ደግሞ አውጥተው መልቀቅ ጀመሩ። ስለሌላቸው የሚለቁት አታክ ማድረግ የሚችሉበት ወሳኝ ነጥብ ስለሌለ የሚጎዳ የሚመስላቸው ሁሉ ሞርበር ጀመራሉ። ልክ እነዚህ ነው። ይህንኑ ነገር ደግሞ ሌሎች መምህራኖቻቸው ጌት እያደረጉላቸው እንደዚህ አይነት የሚመስሉ ነገሮችን በላይቦቻቸው ላይ እያስተላለፉ እየለቀቁ ነው ያየን ያለ ነውና፣ እስቲ ለምሳሌ ወይ ወንድማችን አማንንም እስቲ እኔ የሚገርመኝ እዚህ ጋር ብቻ ሆኖ ነው ማለ አሰጥቻቸው እራሱ ያለው አማራጭ እዛ በቃ ይሄ ደስ ይላል አለ ወንድማችን እና ምንድን ነው ዘጋው ማለት ነው። እንግዲህ ጋዲ ወንድማችንም እና ይሄ ነው በቃ ያላቸው የመጨረሻው መፋለሚያቸው እቺ ናት፣ በቃ አለቀ። ኦኬ፣ መምህሩም እንዳሉት መጀመሪያ ላይ የተናገሩት ተንገጫግጫል፣ ሲስተሙ እንደ ሲስተም ተጉርቷል፣ ተመጥቷል። እና ያላቸውን ብቻ እንትን እየወረወሩ ነው። እስቲ አሁንም ተጨማሪ ደግሞ የወንድማችን የሚሉ ስንም የላሰማችሁ ነው እንግዲህ እንዳያችሁት የፕሮቴስታንቲዝምን ብልግና ብልግና ነው ፕሮቴስታንቲዝም ሙሉ እምነቱን እያልኩኝ አይደለም። አሁን እዚህ ቲክቶክ ላይ የሌሉ ደገኛ ፕሮቴስታንቶች አሉ። እነሱ ስለሚያዩንም ባያዩንም ስለእነርሱ ስንል ሙሉን አናጠቃለንም። ግን እዚህ ሚዲያው ላይ ግን ያለው ተመቷል። በቃ ያያችሁ ነው የሚለቁትን ያድናል በሕይወት በቂያችን ነው። የዚህ ነው ያልካየን ምን እንደሚያመለክት ምን እንደሚያሳይ አይጠፋችሁም ነው። ስለዛ ምንድን ነው ቅዱስ ዮሐንስ አፈወርቅ አንድ የሚናገሩ ነገር አለ። ሰይጣን ዝናሩን አራገፈ ጨረሰ፣ ቤተ ክርስቲያኗን ግን ሊጎዳት አልቻለም ይላል። እና አሁን ወንድሞቻችን ዝናራቸውን አራግፈዋል ጨርሰዋል። ቸርቿን ምንም ሊያረባቸው እንደውም አሁን ቸርች ጨራችሁ በጣም ቤተ ክርስቲያን ነዋ ጨራሽ በደንብ ማሰራራት የጀመረበት ሰዓት ነው። እና ደስ የሚል ጊዜ ነው። ጌታ ከወላችን ጋር ይሁን። ይቆየ አንተ እንዴት እኔ እግዚአብሔር መስገን ሰላም ነኝ። ኮመንት ላይ ጌታችን ቤተክርስቲያን ማለት ምን ማለት ነው ብላ ጠይቃ ነበረ። ያው ስላልተመቼ በሰዓቱ አልመለስኩም። አሁን እንመልስላት። ቤተክርስቲያን ማለት ምን ማለት ነው? ቤተክርስቲያን ሲባል አንድ ፍች ብቻ አይደለም ያለው። በሶስት መንገድ በብዙ መንገድ እንዲፈታ ይችላል። ጥሬ ትርጉም እንነሳና እንየው፣ ቤት ከሚለው ጀምሮ ቤት፣ ቤተ፣ አደረ፣ ይበይት፣ ይቢት፣ በያቲ፣ በያቲት፣ በያቲያን፣ በያቲያት የሚለው ቃል ነው ካለው ግስ የወጣ ሲሆን ቤት ማለት ማደሪያ ማለት ነው። ቤት ማለት በራሱ ማደሪያ ማለት ነው። በግዕዙ ስንመለከተው ለምሳሌ በዚህ በመጽሐፈ ጦቢት ምዕራፍ ስምንት ቁጥር ዘጠኝ ላይ አለ አይደለ? የጦቢትና የጦቢያ ታሪክ የመልአኩም ታሪክ ጭምር ማለት ነው። እዛ ላይ ምንም ይል አለ፣ እንዲህ እያለ ይናገራል። ክልኤሆሙ በእተ ሌሊት፣ በዚያች ሌሊት ሁለቱም አብረው አደሩ እያለ ይናገራል። ስለዚህ ከዚህ ግስ የተወሰደ ነው ቤተ የሚለው ቤተ ክርስቲያን የሚለው ክርስቲያን ደግሞ ያው ከክርስቶስ ነው መነሻው። የክርስቶስ፣ ለክርስቶስ፣ እንደ ክርስቶስ የክርስቶስ ወይም ደግሞ የክርስቶስ ተከታይ ማለት ነው። ስለዚህ ቤተ ክርስቲያን ሲባል የተለያዩ ፍቾች አሉት። ለምሳሌ በዚህ መሰረት ሲወሰድ ቤተ ክርስቲያን ሲባል ማለት ነው እኛ ክርስቲያኖች፣ ምእመናን፣ የቤተ ክርስቲያን መሪዎች ሊሆን ይችላል፣ የቤተ ክርስቲያን አስተዳዳሪ፣ አስተዳደር፣ የቤተ ክርስቲያን ሕንጻ ሊሆን ይችላል። በብዙ መንገድ ግን ከነዚህ መካከል በሶስት መንገድ ይወሰዳል። የመጀመሪያው እንዳልኳችሁ ህንጻ ቤተ ክርስቲያን ነው፣ እኛ ክርስቲያኖች የምንሰባሰብበት፣ የምንማርበት፣ እግዚአብሔር ጋር የምንገናኝበት። ያ ማለት ግን እግዚአብሔር በአንድ ቦታ የተወሰነ ነው ማለታችንም አይደለም። እግዚአብሔር በዚያች ቤተ ክርስቲያን አድሮ እኛን የሚያነጋግርበት፣ የምንማርበት፣ ቁርባኑን ቅዱስ ስጋውን ክቡር ደሙን የምንቀበልበት በብዙ መንገድ ስለዚህ ያቺ የምንሰባሰብባት ህንጻ ቤተክርስቲያን ቤተክርስቲያን ይባላል ለዚህም ደግሞ ያው ኮመንት ላይ ሪፕላይ እያደረገች ያደረገች ስትናገር አይቸዋለሁኝ መጽሐፍ ቅዱስ ክፍል ካስፈለገ በብሉይ ኪዳን ስንመለከተው እግዚአብሔር ቤተመቅደስ እንዲሰራ ለሰሎሞን ለቅዱስ ሰሎሞን ቤተመቅደስ እንዲሰራና በዚያች ቤተመቅደስ እሱ አድሮ እንደሚባርካቸው ሲናገር እንመለከታለን እስኪ ሰለሞን ቤተ መቅደሱን አሰርቶ ከጨረሰ በኋላ ለእግዚአብሔር ብሔር በአንደኛ ነገስት መጽሐፍ ምዕራፍ ዘጠኝ ቁጥር ሦስት ላይ እንዲህ የሚል አለ። በፊት የጸለየከውን ጸሎትህንና ልመናህን ሰምቻለሁ፣ ለዘላለም ስሜ በዚህ ያድር ዘንድ ይህንን የሰራኸውን ቤት ቀድሻለሁ፣ አይኖችና ልቤም በዘመኑ ሁሉ በዚያ ይሆናሉ እያለ ይናገራል። ያ ማለት ግን እግዚአብሔር አምላካችን በዚህ ቤተ መቅደስ ብቻ የተወሰነ ነው ማለት አይደለም። እሱ በሰራው ማለትም ቅዱስ ሰለሞን ባሰራው ቤተ ክርስቲያን እንደሚያድርና በዛ አድሮ ጸሎት እንደሚሰማና እንደሚባርካቸው ሲነግረን ነው ማለት ነው። በሌላ በኩልም ደግሞ እንዲህ በዘጸአት ላይ ለቅዱስ ሙሴ እንዲህ እያለ ይናገረዋል። በዘጸአት ምዕራፍ 25 ቁጥር 8 ላይ እንዲህ የሚል በመካከላቸው አድር ዘንድ መቅደስ ይስሩልኝ፣ እኔ እንደማሳይ ሁሉ እንደማደሪያው ምሳሌ እንደ እቃውም ሁሉ ምሳሌ እንዲሁ ስሩ እያለ ይናገራል። እንደገና ደግሞ በዘፍጥረት ምዕራፍ 28 ቁጥር 16 አካባቢ ስንመለከተው ደግሞ እንዲህ እያለ ይናገራል። በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅሁም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው ብሎ ይናገራል። እንደገና ደግሞ በአንደኛ ነገሥት ምዕራፍ 6 ቁጥር 1 ላይ የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ ማለት ነው ሰሎሞን በእስራኤል ላይ በነገሰ በአራተኛው ዓመት ምንድነው የሚለው በዚፍ በሚባለው በሁለተኛው ወር የእግዚአብሔር ቤት ቤት መስራት ጀመረ እያለ ይናገራል። የእግዚአብሔር ቤት እያለ ይናገራል። መጀመሪያም እንደተናገርኩት አሁንም ማስጠነቀቀው ነገር ቢኖር የእግዚአብሔር ቤት ወይም የቤተ መቅደስ አድሮ ተናገረ ብለን ስንናገር እግዚአብሔር በዛ ቦታ ላይ ብቻ ነው ያለው የሚገኘው ማለታችን አይደለም። ቅዱስ ዳዊት በመዝሙሩ ምንድነው ብሎ የተናገረው ክንፍን ብወስድ ወደ ሰማይ ብበር፣ አንተ በዚህ አለ፣ ወደ ጥልቁም ብወርድ፣ በዚህ አለ እያለ ይናገራል። ምሉዕ በኩለሄ በሁሉ የሞላና ያለ የሚኖር መሆኑን መጻሕፍት ይነግሩናል። ነገር ግን ደግሞ ምእመናን በሚሰባሰቡባት ቤተክርስቲያን ደግሞ ወይም ደግሞ ቤተመቅደስ ይገኛል ማለት ነው። በብሉይ ኪዳን ይህን ያህል ካየን እንደገና ደግሞ በአዲስ ኪዳን ደግሞ በተለይም በዚህ በሐዋርያ ስራ ምዕራፍ 20 ቁጥር 28 ላይ ስትመለከቱ በደም የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቀዋት ዘንድ እናንተን ቀሳውስትና ጳጳሳት አድርጎ ለሾመባት ለመንጋው እያለ ይናገራል ማለት ነው። ቅዱስ ሉቃስ በጻፈልን መጽሐፍ ላይ ስለዚህ ቤተ ክርስቲያን የሚለው ምንድን ነው ማለት ነው? ያን ህንጻውንም እንደሆነ እንደገና ደግሞ ይህን ይህን ጥቅስ ደግሞ ለእኛ ለምእመናንም እንደሚሆን ደግሞ አባቶች ያስተምራሉ ማለት ነው። ሁለተኛው ደግሞ ምንድነው? የክርስቲያኖች ስብስብ ነው ቤተክርስቲያን ስንል፣ ሁለተኛው የክርስቲያኖች ስብስብ ነው። ክርስቲያኖች በቤተክርስቲያን ተሰብስበን እንቆርባለን፣ እንጸልያለን፣ እናስቀድሳለን ብዙ ተግባራትን እንሰራለን፣ አምልኮተ እግዚአብሔር እንፈጽምበታለን። ታዲያ እኒህ ስብስቦች የክርስቲያኖች ስብስብ ራሱ ምን ይባላል? ቤተ ክርስቲያን ይባላል። አሁንም በሐዋርያት ሥራ ላይ ምዕራፍ 13 ላይ ካልሳሳትኩኝ፣ እንግዲህ ለመጀመሪያ ጊዜ ክርስቲያኖች ተባሉ ተብሎ በተነገረበት ላይ ወደ ዓመት የሚሆን በዚያ ክርስቲያኖች ተሰብስበው እንደቆዩ እንዳስተማሯቸውም ደግሞ ይናገራሉ ማለት ነው። ስለዚህ የክርስቲያኖች ስብስብ ማለት ነው። ቤተ ክርስቲያን ማለት በራሱ በሐዋርያቱ ወይም ደግሞ በቅዱሳኑ ዘመን ምን እየተባለ ይነገር ነበር? አጋፔ እየተባለ ይነገር ነበር። የቅዱሳኑ የቅዱሳኑ ስብስብ እንደነበረ አሁንም ደግሞ የኛ የክርስቲያኖች ስብስብ ቤተ ክርስቲያን በመባል ደግሞ ይነገራል ማለት ነው። በብዙ ቦታ ላይ ብትመለከቱ በቤተ ክርስቲያን እንዲተሰበሰቡ እንደዚህ ሆነ። በጣም በተለይ በአዲስ ኪዳን ሰርች አድርጉትና ተመልከቱትኝ። ሶስተኛው ደግሞ ቤተ ክርስቲያን ሲባል እኛ ነን እኔ ሁሉ ህዝበ ክርስቲያኑ በሙሉ ራሱ ቤተ ክርስቲያን ነው። እያንዳንዳችን ቤተ ክርስቲያኖች ነን ቤተ ክርስቲያኖች ነን። እግዚአብሔር በእኛ ላይ መንፈሱን አሳድሮ የሚያድርብን እግዚአብሔር በእኛ ውስጥም ጭምር ነው ያለው በነገራችሁ ላይ። ስለዚህ እያንዳንዱ ክርስቲያን በራሱ ምንድነው ቤተ ክርስቲያን ነው። የእግዚአብሔር ህንጻዎች ነን እግዚአብሔር ያነጸን፣ የእግዚአብሔር ማደሪያዎች ነን እያንዳንዳችን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስትመለከቱት እግዚአብሔርም አለ ሰውን እንደ መልካችን እንደ መሳሌያችን እንፍጠር አለ። ሴትና ወንድ አድርጎ ፈጠራቸው። እሱ ገነባል። እንደገና ደግሞ ሐዋርያ ቅዱስ ጳውሎስም እንዲሁ ይናገራል። በተለይ ለቆሮንቶስ ሰዎች በደንብ ይናገራል። ይህ መቅደሳችን የእግዚአብሔር ቤተ መቅደስ እንደሆነ ይህ ቤተ መቅደስ ላይ ደግሞ አንዳችም ነገር ልናደርግበት እንደማይገባ ሁሉ ይናገራል ማለት ነው። ስለዚህ እያንዳንዳችን በራሱ ክርስቲያኖች ምንድን ማለት ነው ቤተ ክርስቲያን ስለዚህ ቤተ ክርስቲያን ሲባል ህንፃ ቤተ ክርስቲያኑ አለ፣ የክርስቲያኖች ስብስብ አለ። እንደገና ደግሞ እኔ እናንተ ምን እንባላለን? ቤተ ክርስቲያን እንባላለን። እና ይሄው ነው በሰፊው እንትን ማለት እንችላለን። ያው ከሰዓት በአንፃር ይሄው ራሱ ረዝሟል ይያስባለሁ። ሰላማችሁ ይብዛልኝ።